አራት ዓመታትን እያስቆጠረ ያለው የሩሲያ ዩክሬን ጦርነት ለመቋጨት አሜሪካ ደፋ ቀና በማለት ላይ ናት። ከዩክሬን ጋር እየተደረገ ያለው ንግግርም ፍሬያማ መሆኑን በመግለጽ የሰላም ውይይቱ ውጤታማ እንደሚሆን ተስፋ አለን ሲሉ የአሜሪካ ቃል አቀባይ ካሮሊን ሌቪት ገልጸዋል። ቃል አቀባይዋ አስተያየታቸውን የሰጡት የአሜሪካና ዩክሬን ከፍተኛ ተወካዮች በፍሎሪዳ ተገናኝተው ለሁለት ቀናት የዘለቀ ውይይት ማድረጋቸውን መሰረት አድርገው ነው። ለሩሲያ ያደላል የተባለው የሰላም እቅድን መከለስ ደግሞ የመገናኘታቸው ምክንያት ነበር። ዩክሬን የሰላም እቅዱ ብሔራዊ ጥቅሟን የማይጋፋና ላጎቷን ያካተተ እንዲሆን ከአሜሪካም ይሁን ከአውሮፓ ህብረት ሀገራት ጋር ተደጋጋሚ ውይይትን በማድረግ ላይ ናት። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪም ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር በፈረንሳይ ተገናኝተው ሰዓታትን የፈጀ በሰላም እቅዱ ላይ ጥልቅ ግምገማን በጋራ ማድረጋቸው ተዘግቧል። ዘለንስኪ በተጨማሪም ከእንግሊዝ፣ ጀርመን፣ ፖላንድ እና ጣሊያን መሪዎች ጋር በስልክ መወያየታቸውም ተሰምቷል። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ከሩሲያ ጋር ሊደረስ የታሰበው የተኩስ አቁም ስምምነትና ዘላቂ የሰላም ስምምነት የዩክሬንን ግዛታዊ አንድነት እና ጠንካራ የጸጥታ ተቋማትን የሚያደርግ ነው ይላሉ። ግዛትን ለሩሲያ ቆርሶ መስጠት የሚለው ጉዳይ ግን እጅግ አስቸጋሪ መሆኑን ነው ዘለንስኪ የሚገልጹት። ሩሲያ የተቆጣጠረችውን የምስራቃዊ ዶንባስ ክልልን ወደ ራሷ ግዛት የመጠቅለል ዓላማ አላት። ዩክሬንም ግዛቷን ለሩሲያ አሳልፋ እንደማትሰጥ አበክራ በመግለጽ ላይ ናት። ፑቲን በአንጻሩ የዩክሬን ቁልፍ ከተማ የሆነችው ፖክሮቭስክ ከተማን መቆጣጠር መቻላቸው በዩክሬን ላይ የሚፈጽሙትን ጥቃት እንደሚያጠናክርላቸው ነው የገለጹት። ይህም የ የሚያመላክተው የሩሲያ ዩክሬን ጦርነትን ለማስቆም የተለያዩ ዲፕሎማሲያዊ ጥረቶች ቢኖሩም ከሩሲያ በኩል የሚቃጡ ጥቃቶች እንደቀጠሉ መሆናቸውን ነው። በአሳለፍነው ሳምንት የሩሲያ ፕሬዝደንት ቭላድሚር ፑቲን በአሜሪካ የተዘጋጀውን የሰላም እቅድ እንደተመለከቱትና በቀጣይ ለሚደረሰው የሰላም ስምምነት ጥሩ መነሻ ሊሆን እንደሚችል መግለጻቸው ይታወሳል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍም ዛሬ ወደ ሩሲያ አቅንተው ከቭላድሚር ፑቲን ጋር ተገናኝተው ይወያያሉ ተብሎ ይጠበቃል፣ ሲል የዘገበው አልጀዚራ ነው።